ሰላም ለእናንተ ይሁን። እንደት አላችሁ? መለይ ፌዳው ነኝ። ዛሬ ማስቂኝ አዝናኝ እንዲሁ ማስተማሪ ቪዲዮዎችን አምጥቼ ላችሁ አለ በሚያስቀ ሳቅን አስተያየት በሚሰጡ አስተያየት የሰጠ እስከ መጨረሻ አብረን እንቆያለን ማለት ነው። ሰብስክራይብ እና ላይክ እንዳይረሳ። ዛሬ ለዚህ ቪዲዮ ስንት ላይክ ይገባዋል? እናንተ ራሳችሁ ወስኑ። አንድ ሺህ ላይክ ይችላል ይመጃል ምን ይላል? ያለንበት ሁኔታ በዚህ ከቀጠለ ይላል። የአሁኑ ዜና ላይ አንድ ላይ የተያያዘ ነው። ስሙት። አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ ሶስት ሺ ብር ሲምል የተገኘ ማንኛውም ግለሰብ አራት ሺህ ብር መንገድ ላይ ማስነጠስ ማሳል፣ እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲሰሩ የተገኘ ማንኛውም ግለሰብ ከ5000 እስከ አስር ሺህ ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ገለጻ እንደየ ስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይሄን መረጃ ይዤላቸው የቀረብኩት እኔና ሆም። ተግባራዊ ሆኗል፣ ተግባራዊ ሆኗል። አሁን እንደ ቀልድ ልንሰራት እንጂ ቁም ነገር ያላት ነገር ናት ለማንኛውም ለማንኛውም ፌስታል ይዛችሁ የምትሄዱ ሰዎች ካላችሁ ከወዲሁ እንድትጠነቀቁ። ምክንያቱም ነገሩ ከረር ያለ ነው፣ ህግ ጋቱ ጸድቋል ማለት ነው። ቤተሰቦች የምትዋውቁት ብዬ ነው። ይህ ነገር እንግዲህ ቆሻሻን ከሀገራችን ከማስወገድ አንጻር አመርቂ ውጤት ቴንኪው፣ አመርቂ ውጤት ያመጣል ብዬ አስባለሁ። አዎ፣ በነገራችሁ ላይ አሁን ያለንበት የኢትዮጵያ ሁኔታ ማለት ነው፣ ሁሉም ነገር በቅጣት ሆኗል። ጭዌው ነው የሆነ ነገር ታረጋል፣ ትቀጣል። የሆነ ነገር ትቀጣል፣ በቃ ታመጣለ ነው እምልህ እና ፌስታል ይዞ የተገኘው ይቀጣል። መንገድ ላይ ሲሸና የተገኘ ይቀጣል። እነሱን እንኳን ይበላቸው። መንገድ ላይ የምትሸኑ ይበላችሁ። እናንተ ነባ ለቅሶ ይላል

ገንዘብ ብቻ የማይበረክት ይመስል የነበረ አሁን ቀንም የማይበረክት ቀኑ መበርከትቷል ነው ምላችሁ እንዴ? መሸታ ቃል አነሳ ሰኞነት ጎንበስ ብዬ ቀናስል አርቦ ነው። ማክሰኞ፣ ሮብ፣ ሐሙስ የት እንደ አላቃቸው ማንነታቸውን እንዴ ትንሽ ጎንበስ ብዬ ብቆይማ ወር ሊሆን ነው። ምንድን ነው የሚበረው? እኔ ጎንበስ ብዬ ቀናስል አለ ሰኞ ጎንበስ ያልኩት ቀናስል አርቦ ነው አልበቅ አብ የቀኑን ፍጥነት ለመግለጽ የተጠቀመው ሜትር ተመችቶኛል ነው ማለት ነው። እቺ ፓርቲ አበደሽላታል ማን? ምን እየተካሄደ ነው? ጋይስ ዘይለም የሞሳ ዳቦ ቤት ጉጡ ዳቦ እሱ ነው ትዝ ያለኝ አሁን ጠፍ አሉ ያው እንዲቀስረው እየሄዱ አረ፣ ሸፈና አድርጉት ባካችሁ፣ እንዴ! ወንዱን ለምን ፈተና ውስጥ ከፍቷላችሁ? ዘመኑ እንኳን የተበላሸ ነው፣ እንኳን እንዲቀስራችሁት፣ ነገሩ ተቀስሯል። አረ ተው ተው፣ እኔ ከዚሁን በራ አልነሳም፣ ከፈለክ አንተ ተነስተ ሂድ እኔ ግን እዚሁ ነው ማድረው። እንዴ ተው፣ በደካማ ጎናችን አትምጡ ተው። እኛ ቢኖረን እናንተ ምና ይመስላችኋል እንዴ? ሸፈን አድርጉት እናንተ እኮ ቀለል አድርጋችሁ እንትን ያላችሁት ወንዱ ጋር ምን ምን እንደሚፈጠር ነው ስለማታቁት እኮ ነው። በነገራችን ላይ ይሄ ነገር ለልጅ ምግብ አለፍ ሲል ለባል እህልም ሊሆን ይችላል። ታይ ታይ አንቁቆ እንዴ በቃ ሰው የሚልሽን ስሚ። ምን ትላለች? ይቅርሳ ካጠፋው እንደው እንደ አፍጥጦብኝ ምን ልበል? የምናገረው ነገር አጠው አንዱን አሉ እንደው ጨዋታን ጨዋታ ያነሷል። ምን ነው ከሳህ እንደው በልጅነት እጡት አልጠባህም እንዴ ሲሉት ምን ቢል ጥሩ ነው፣ እረ ጠብቻለሁ፣ እንደው በመሀል አቋርጬ ነው እንጂ አሁንም እየጠባው ነው አለ። እንደዚህ አይነቱን አይቶ እኮ ነው ጌጥም ከሆነ ሲሸፈን ነው የሚያምረው። እንደዚህ ቀስራችሁት ክብራችሁን ነው የሚያወርዶ። ባካችሁ፣ እውነቱን ለመናገር ዞሮ ዞሮ ይህ ነገር ግዳጁን ሲጨርስ መውረዱም አይቀር ነው። ያው ነው፣ ይወርዳል። ማይወርድ ነገር የለም። ጊዜውን ጠብቁ። ግን ምንድን ነው ግዳጅ አዎ፣ ግዳጇ ናት። የግዳጇ ሰዓት ሸፈንፈን። እኛ ምን እንበል ሸፈንፈን አርጎት ልንበል። ሌላ ምንም አንል። የአዲስ አበባ ሿሿ ሌላ ታሪክ ውስጥ ገብቷል ነው የምላችሁ። ይህን ዜና ስሙት፣ ለጥንቃቄ የሚረዳችሁ ይህን የሿሿ ወይም የሌብነት መንገድ ልንገራችሁ። እጅግ በርካቶቻችሁ እንደምታውቁት ተስፋ አድርጋለሁ። ነገር ግን አሁንም እጅግ በርካቶች ንብረታቸው፣ ሞባይላቸው በዚህ መንገድ እያጡ እየተበሉ ይገኛሉ። ይህንን ቪዲዮ ታዲያ ላልሰሙት አድርሷቸው። ሰሞኑን አንዲት እህታችን እንደተለመደው ወደ ቢሮ ለመሄድ እየተጣደፈች ኮልፌ መብራት ኃይል ከሚገኘው ቤቷን በጠዋት ትወጣለች። ከጦር ኃይሎች መስመር የመጣው ታክሲ አጠገቧ ሲደርስ ከተሳፋሪዎች ጋር ተጋፍታ ቀድማ ወደ ውስጥ ትገባለች። ባትሩ ላይ ጫፍ አስቀምጧት ገና እየተንቀሳቀሰም ረዳቱ ትራፊክ አለ፣ ጎንበስ በይ ይላታል። ወደ ስራ ለመግባት እየረፈደባት ይህች እህታችን ታዲያም እሺ ብለው ጎንበስ ትላለች። ብዙም ሳይቆይ ግን በድጋሚ በትህትና እህት የበቃ ውረጂ፣ ትራፊክ አለ ይሏታል። ሊረፍድባትም አማራጭ ስላልነበራት እየተናደደችም ቢሆን ከታክሲው ተወርዳለች። ወዲያውኑ ግን በመጠራጠር ቦርሷን ስትመለከት የለም፣ ስልኳ የለም። እንደፈራችው ሰርቀዋል። እንግዲህ ሙሉ ተሳፋሪዎች ሴትና ወንድ ሌቦች የሆኑበት ታክሲ እያየቻቸው አመለጠትዋት ማለት ነው። እንዲህ መዝረፍ ከጀመሩ አመታት ተቆጥሯል። ተያዙ የሚሉ መረጃዎች እንግዲህ በስፋት ብንሰማም ድርጊቱ ሊቀነስ አልቻለም። አሁን ላይ እንግዲህ ጭራሽ እንደባሰበት ነው እየተነገረ የሚገኘው። ከሌባ ተጠንቅቃችሁ እፎይ ብላችሁ ወደ ታክሲ ብትገቡም እንደ ስራ ቋሚ ባደረጉ የሌብነት ስታይል እንዲህ አዋክበው ይወስዱባችኋልና ሁላችሁም ሁላችንም እንጠንቀቅ። መልቲ ነው። እንደተሳፈራችሁ ወዲያውኑ ውረዱ ሲሏችሁ ስራቸው ሰርተው ሊሆን ይችላልና ቀድማችሁ ኪሳችሁ፣ ቦርሳችሁ ፈትሻችሁ እንድትወርዱ እጠይቃችኋለሁ። የተባረቀ ቀን እንዲሆንላችሁ እመኛለሁ። እንግዲህ እንደሰማችሁት ነው። ታክሲ ሙሉ ሰው ተጭኗል። እሷን ደግሞ እንደ ተሳፋሪ አጣድፈው አስገቧት። ከዛ መንገድ ላይ ትራፊክ አለው ውረጅ ያሏት፣ ግን ካጠቧት በኋላ ካጸዷት በኋላ ነው ማለት ነው። ስለዚህ ወንድም እህቶቼ፣ እዚህ በተለይ ከተማችን አዲስ አበባ ውስጥ የምትኖሩ በጣም ጥንቃቄ አርጉ። የሌባ ስትራቴጂ በጣም በጣም በጣም ከብዷል አሁን ላይ። አሁን ደግሞ እያስነኩ የሚሰርቁ ሰዎች በዝተዋል። ወይ ጨብጧችኋል፣ ወይ ውሃ ይደፉባችኋል፣ ወይ የምራቅ ይተፉባችኋል። በዛ አይነት ቴክኒክ የሆነ ነገር አድርገው አደንዝዘዋችሁ ስትነቁ ብቻ ሁሉ ነገራችሁ አታችኋል። ይህንን ኮንተንት ይዩት ለዛ ማስተማሪያ እንዲሆን ብዙ በሽቱ ፈዘዘች። እንዲህ ነው። ባይዞ እኛን ለማስተማር ለማስተማር የተሰራ ኮንቴንት ነው ወይ ህዝቡን ለማንቃት የተሰራ ነገር ነው። ግን በሪያሊቲ እንደዚህ እያደነዘዙ ነው አሁን ላይክ ሽቶ ግዢኝ ብሎ ጨቀጨቃት ጫጣት። ከዛ ሽቶ ሞክሪው እና ካልተመቸሽ ትተይዋለች። ኋላ ትነፋባት። ይሄ ኮንተንቱ ነው። ግን እኔ ልላችሁ የፈለግኩት እንደዚህ አደንዝዘው የሚሰርቁ በጣም በዝተዋል፣ ከተማችን አይችል ውስጥ እና ከቻላችሁ ብቻችሁን አትንቀሳቀሱ። ካልቻላችሁ ደግሞ ማንንም ሰው እንዳትጨብጡ፣ ማንንም ሰው እንዳታምኑ። እግዚአብሔር ምስክሬ ነው። አሁን ያለው ሲቹዌሽን ነው ሰውን ማመን ከባዱ ሆኗልና ለጥንቃቄ ያህል ሰጠኋችሁ ማለት ነው ይሄንን መረጃ። አንዳንድ እንግዲህ እንደዚህ ነው ትረፍ ካለህ ትተርፋለህ የትም አትሄድም አትሞትም ቀን ካልሆነ 241 ሰው ሞቶ አንተ ብቸኛ ሰርቫይቨር ትሆናለህ ቀን ካልሆነ ደግሞ ለአመታት ለፍተህ ሚስትና ልጆች ሌላ ሀገር ይዘህ ሄደህ አዲስ ህይወት ጀምራለሁ ብለህ ያሰብከው ነገር ድምጥ ማጡ ይጠፋል እንግዲህ እነዚህ ቤተሰቦች ህይወት ለልፍ የቻሉ ሰሞኑን በቦይንግ 787 የኤር ኢንዲያ ፕሌን ላይ ያጋጠመው መከስከስ ላይ ነው ማለት ነው እነዚህ ቤተሰቦች እንግዲህ ኦንቦርድ በነበሩበት ታይም ላይ ፕሌኑ ሳይነሳ በፊት ይህን ፎቶ ማጋራታቸው ተገልጿል የእነዚህ ቤተሰቦች ታሪክ አሳዛኝ የሚያደርገው እንግዲህ ባልየ ወይም ደግሞ የልጆቹ አባት ከዩኬ ማለትም ከለንደን ኢንዲያ እየተመላለሰ ቤተሰቦቹን ለንደን ላይ ይዞ ለማኖር እና ደግሞ ኒው ቻፕተር ወይም ደግሞ አዲስ ህይወታቸውን ምዕራፍ ለመጀመር ሲሉ ነበረ እንግዲህ ይህንን ትራቭ ሊያደርጉ የነበሩት ነገር ግን አልተሳካላቸው። ምስሉ ላይ የተመለከታችዋት እንግዲህ የእሱ ሚስትና የልጆቹ እናት ነበረች። ህንድ ውስጥ በነበረችበት ታይም ዶክተር ነበረች፣ ነገር ግን ስራዋን ትታ አዲስ ህይወታቸውን አዲስ የህይወት ምዕራፋቸውን ለመጀመር ስትል ወደ ዩኬ አብራው የተጓዘች ነበረ። ጎረቤቶቻቸው እንደተናገሩት ከሆነ እንግዲህ በጣም ሃርድዎርኪንግ እና አምቢሺየስ የነበረ ሰውዬ ነው። በጣም ተግባቢና ጨዋ የነበሩ ፋሚሊዎች ነበሩ። በጣም ደግሞ እዚህ ፒክቸሩ ላይና ምስሉ ላይ በጣም ያሳዘ ዘን የደጋምዶ ታውቃላችሁ፣ ባልና ሚስቶቹ አንድ ላይ ተቀምጦ ነበረ። ኢማጅን እንግዲህ ፕሌን ክራሹ ሀፕን ሲያደርግ ልጆቻቸውን ኮንፎር ዘ ላስ ታይም መንካትና ማቀቱ ላልቻሉ ማለት ነው። ኢማጅን እነሱ እዛ ጋር የተቀመጡት ኢማጅን ያ ነገር ሀፕን ሲያደርግ እንዴት እየተያዩ እንደነበረ እና በጣም አሳዛኝ ታሪክ ነው። ኤኒዌይስ በዚህ ክራሽ ላይ ወይም በዚህ የፕሌን መከስከስ ላይ እንግዲህ ቤተሰቦቻቸውን ላጡ መጽናናቱን ያደርስላቸው እያልኩኝ እመኛለሁ። በጣም በጣም ነው የሚያሳዝነው። ለንደን ለመኖር ሙሉ ቤተሰቡን ይዞ ረጅም ጊዜ አቅዶ ተሳክቶለት ከስትልፋት በኋላ ተሳክቶለት ሲሄድ እውን ሳይሆን ቀረ እንግዲህ እግዚአብሔር በጣም በኢየሱስም ግን አንዳንዴ ቀናች ከሆነ ከምንም አታመልጡ። ምንም ብታቅዱ ማን ነው እግዚአብሔር ባለው ቀን ሁሉ ነገር የሚሆነው እና ከድንገተኛ አደጋ ሁላችንን የሚጠብቀን ቤተሰቦች በእውነት አንተ ሞተ የተቀበር ክለት ንፍሮ ይበላሉ አይጣፍጥም ብለው ሊያለቃቅሱም ይችላል። አንተ የተቀበር ክለት ያርሰና ጨዋታ አለብኝ ብለው ከቀብር የሚቀሩ ሰዎች አሉ። አንተ የሞት ቀን። ያለቀስክላት ፍቅረኛ ፈታ ብላ ሌላ ሰው ጋር ቴክስት ልታደርግ ትችላለች። አንተ የሞትክ ቀን ሀገሪቱ ትቀጥላለች። የእንግሊዝ እግር ኳስ ይቀጥላል። ላይስ ይቀጥላል። አንተ የሞትክ ቀን ሁሉም ነገር ያቆማል። ወንድሜ የሚያሳዝነኝ ነገር ሳትኖር ኖር መሞት ነው። እንደው ኖረ የልብህን፣ ኖረ እንደው አንተን የሚያስደስትን ነገር አድርገህ የመጣበትን አግኝተህ ብትሞት እንደው ይሁን ሳትኖር በፍርሃት ታስረ በጭንቀት ታስረ አንዴ የሞት ክቅም የኖርክላቸው ሰዎች አለመሞታቸው ያሳዝናል። ወንድሜ እየኖርክ ነው ወይ? አላማህን እየኖርክ ነው ወይ? ሰው ምን ይለኛል ብለህ ከመጨነቅ ነፃ ወጥተሃል ወይ? የነፍስን ደስታ እየተገበርክ ነው ወይ? ብራው ካልሆነ ምንድን ነው እሺ? ምን ምን እሺ አንተ የሞትክቀት ብሮ ጋይዝ በጣም የሚገርም ሜሴጅ ነው። ከመሞታችን በፊት የምናልመውን የምናስበውን እንኑር ባካቹ እንኖር እንዳንሞት። በጣም የሚገርም ሜሴጅ ነው። ማን ታንክ ዩ ሶ ማች ብለናል። ዋው በህይወት ትልቁ ስክሰስ ብዬ ማስበው ትልቁ ስኬት ቤተሰቦች ይውደዱ አይዘኑ ነገር ትልቁ ሽልማት የተም ብድርስ ይትም ከዚህም በኋላ ይትም ብደርስ፣ ወይም ሰው አንዳንድ ጊዜ በፈለገው አይን ቢያየ በጥሩ ጊዜም በመጥፎ ጊዜም ሀሳቡ ቢቀያየር፣ ዞር ብለህ የምታየው ስንቅህም ማንነትህም እሱ ነው። ዞር ብለህ ስታይ እንደ እነዚህ ሰዎች እኔ ላይ ምንድን ነበራቸው ማንም ሚደንቅ ነው በጣም ለህይወታችሁ የሚጠቅማችሁን ትምህርታዊ ነገር ማስገባት ስላለብኝ ነው። ሳቅ ጨዋታው እንዳለ ሆኖ ግን በመሀል እንዲህ አይነት ቅመሞችን ጣል ለማድረግ አስፈላጊ ነው እና ቤተሰቦቻችሁ ይውደዷችሁ፣ ቤተሰቦቻችሁን እናንተ ደግሞ ተንከባከቡ። እናት አባቶቻችሁን አክብሩ። የእነሱ ምርቃት፣ የእነሱ በረከት በየሄዳችሁበት ይከተላችኋል። ለዚህ ደግሞ እኔ ምስክር ነኝ።

አዲስ አስተማሪ ከጃፓን የመጣ ማስፈሪያ አውጥቶ በቦክስ የሚማታ ይሲ አሜሪካ ጊቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞታል። የምን ወይ ይው መጣን እስኩት አደባባይ ሁለት ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣል። ኮረር የአልማዝ ቦርሳ ትልቅ ነው ሲበረብ ሁት ባዶ ነው ደካችን ማኒፌስቴሽኑ ራሱ የማይሞላ ነገር

ጸቡዴ፣ ዳንዴ ሰኞ ተወለደ፣ ሞሴሮ ገባ፣ ሐሙስ ታመመ፣ አርባሰበት ቅዳሜ ሞተ፣ ተቀበረ። የጸቡዴ ዳንዴ መጨረሻው የሆነ አሁን እኔ ቴራፒው ማን ችግር የለብኝ፣ ግን ፎሪል ፎሪል፣ ቀልድ ቀልድ ነው። የምሯ ነኮ። ስማ የልጅነት እስኪ የሆነ እንትን ንገረኝማ፣ ወረር የሆኑ እንትኖች። አዎ አባይ፣ አባይ የሚለው እንዴት ነበር? አባይ ይዟት ሄደ ምናምን ነገር የሆነ ዘፈን ነበረ። እራሱ የምናወራው ነገር ተጽዕኖ አድርጎብን ነው መሰለኝ። ሁላችንም ደሀ ነን። በልጅነት በአፌ የምጠራው ነገር አሁን በህይወት እየኖርከው ነው። ነው ልጅነታችን ላይ ነው የተበላ ነው የቤተሰቡ ችግር እንዴት አየው? ወይ በጣም ቆንጆ ነው። በስመ አብ። በነገራችን ላይ መደገስ ግዴታ አይደል? የፍርፍሩ ይሁን ችግር። ቡፌ ላይ ነፍሮ ወደ ለብሶ እየገባህ ነው ነው ነገሩ። ለአይነት እኮ ነው ምን ነሱም ካልተመቸከው ቦሎቄ አይደለም በደንብ ተዘብዝቦ የተሰራው። በጣም ቆ አይቼዋለሁ፣ በጣም ቆንጆ። በስማም በተለይ ባይሰሩ ፈጣሪ፣ ወይ ዛሬ ጠብቀኝ፣ አንተ ጠብቀኝ እንጂ የዚህ ቤት ምግብ ካልሆነ አብሽ አብሽ እኳል፣ ጭራሽ ብፌ ላይ አብሽ ሆዳችንን ለስለስ ያደርገዋል። እውነት በእውነት አይ፣ በፈጠረሽ እሺ ብላ ብላ

እረ በስመ አብ ትጠላላችሁ! እንዲህ አይነት ሰርግ በህይወታችሁ ማለት ነው። እንዲህ አይነት ውርደት በዘራችሁ አያጋጥማችሁ ማለት አሁን ነው የኔ ቢጤዎች፣ እንደው ኢትዮጵያ ውስጥ ያሉበት ሁኔታ ላሳያችሁ። እንደ ነገሩ ባያስቅም አእምሮ ቢነካም ያስገረመኝ ነው ባ ምን ክስ እንዳይታወቃላችሁ እዚሁ አዲስ አበባ ውስጥ አንዴ በኩርኩም የገነጨላት እዚህ ትዝላል። ልክ እንዲህ ብለን ልትይዘው ኔክስትን ያደረጋት ቢችል ቢችል ህዝቡን ላይ የሰው ህግ ላይ በተጠመጠመ። እመኑኝ በቅርቡ እኔም ራሱ እንደዚህ ሙጥኝ ብዬ እገኛለሁ፣ ሰብስክራይብ ካላደረጋችሁ እኔም ሰብስክራይብ ካላረጋችሁኝ አለቃችሁም። እንዴ ግን መገናኛ አካባቢ ምናምን እንደዚህ ትልልቅ የህዝብ እንቅስቃሴ ያለባቸው ቦታዎች ላይ እንደዚህ አይነት ህጻናት በቃ መንገዳችሁ የሚዘጉ ህጻናት አሉ። እና ሲጀመር ህዝቡ ያለበት ሲዌሽን ራሱ ብሶት ላይ ነው። እነዚህ ደግሞ ጭራሽ አለቅም ብለው እንትን ሲሉ እና ያሳዝናል። ግን ደግሞ ላይክ ይረብሻልም ደግሞ እና እስኪ የመረራችሁ መቼም አዲስ አበባ የምትኖሩ ታውቁታላችሁ። እና ሀሳባችሁን ወይ የገጠማችሁ ያገኛችሁን የተለየ ነገር ካለ እስኪ ኮመንት አድርጎ አነበዋለሁ። የምንጫወት እስኪ እኔ ራሴን እንደዚህ አሳንሽ ማለት ነው። ከዛ እዚህ ምግብ ውስጥ የሆነ ቦታ ራሴን ደብቃለሁ፣ አይናችሁን ትጨፍናላችሁ። ከዛ ጨርሽ ያለው ሰው ከፍታችሁ ትፈልጉኛላችሁ፣ ሎጅ ታደርጉኛላችሁ። ይሄ አበደጌም ና ከምግብ ውስጥ እሷን ሴሌክት ማድረግ ነው። ተመልከቱ ሁላችሁ። እንግዲህ ማን ያገኛታል ነው? ጸደጌም ነው ጸደጌም ነው ማን ማናችንም ማየት የለብንም። ከዛ በኋላ ክፈቱ ሲባል አብረን ከፍታለን። ያሳይ ዋጋውን ስራፈት ስራይላችሁ ፈጣሪ፣ ወይኔ ብላችሁ፣ ወይኔ ብላችሁ እንዲህ አይነት ውርደት በዘራችሁ አይደረስ ነው ብላችሁ ስራፈት። እኔን እመጣልሽ ያለው ቤት ድረስ ቆይ አላርም ዛሬ ምን አነሳ ነው? አቆይ አነሳ ነገ እነሳለሁ። ነገ ነገ ይጣ ቤተ ክርስቲያን ለመሄድ አላርም ቀጥረማ። እንደዚህ ነው አባቴ የሚካሄድ ድራማ።

ተደሰተ ማለት ነው እና ለሰይጣን መደሰቻ እንዳትሆኑ እግዚአብሔር ደስ የሚለውን ስራ እንስራ። የአላርምን ቴክኒክ ልንገራችሁ። ስልኩን አላርም ትቀጥሩና ከእናንተ አጠገብ ሩቅ ታደርጉታላችሁ። ከዛ ሲጨው ትነሳለ፣ ለማጥፋት ራሱ ቢሆን ትነሳለ። ከዛ ተመልሳ አተኛም። በቃ እንደዛ አርገ ራስን አስገድድ። እኔ በጣም መነሳት ከፈለኩ አጠገቤም ሆኖ እነሳለሁ ግን ላይክ በጣም የሆነ ራሴ ስንፍና ውስጥ ገብቼ ከሆነ አውቄ ስልኩን ካጠገቤ አርቀዋለሁ፣ እና በዛ ቴክኒክ ነው የምጠቀመው። ለማንኛውም ለዛሬ አመጣው ላችሁ አስቂኝ አዝናኝ እንዲሁም አስተማሪ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ባይ ባይ።